በባልና ሚስት መሀል መግባት እኔ ያየሁት የተማርኩት ነገር፣ በባልና ሚስት መሀል አትግቡ። እውነት ለመናገር ትክክለኛ አገላለጽ፣ በባልና ሚስት መሀል መግባት እውነተኛ ነገር በፍጹም አበል፣ ቀብረርበል፣ የኔ ቀብራራ፣ የኔ ጠንበለል፣ የኔ ሸበላ። ይህ ባየር ላይ ይቅርታ ጠየቀች በቃ እንግዲህ አደርስላታለሁ ይቅርታዋን እያለች ማህዬ እየተከራከረ። ስለዚህ ሀሰን ምንድን ነው የምትለው? ቅርታ መጠየቋ ጥሩ ነገር ነው፣ ግን የሆነች ክፍተት በሀይሚ እና በቡርኬ ውስጥ ሲመጣ ብቅ ማለቱ አስፈላጊ አይደለም። ድጋሚ ላት ደግሞ ይቅርታ ምንም ማለት አይደለም። ረ ጉዴ! ሂያብ ባለቤቷን ዳበስ ዳበስ የምታደረግባት ሴት መጣች። እንደ እውነቱ ከሆነ የሰው ባል እንደዛ ወርማ አይደረግም። በአደባባይ እንዴ! ምን አስበሽ ነው? ትንሽ ቁም ብለሽ ለሞራል እንኳን ማሰብ ነበረብሽ። እውነት ለመናገር አጥፍተሻል፣ ተሳስተሻል። እንዴ! ምን አስበሽ ነው? አንቺ ሁ ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አላው ደህና ነኝ። እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እንዴት አላችሁ? እኛ አለን ደህና ነን። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ሃይሚና ብሩኪ ታርቀዋል። እንዲሁም ደግሞ ፋሲል እንዴት ነው የሚሆነው? አሁንም ነገሩ አሳሳቢ ነው። ሲስ እሱ ልጅቷን ፈልጎ ሀይምየን ሀይምየን ፈልጎ ማፈኑ አይቀርም። ብሩክ ችላ ብሎ ይሄን ነገር ዝም ማለት የለበትም። እስከ መጨረሻው ድረስ መጋፈጥ አለበት። እንዲሁም ደግሞ ሲስ አሁን ደስ አለሽ፣ ጥፋቱ የብሩኪ ነው አለ አለ ፍጹም በላችሁኛል ማለት ነው። ጥፋቱ ጅማሬው እንጂ መጨረሻውን አይደለም መፍረድ የሚቻለው ምክንያቱም እኔ እስከ ታየኝ ድረስ እኔ ባየሁት መንገድ ብሩኬ ምንም ጥፋት የለበትም። ሀይሚዬም ደግሞ ለስራ እስከሆነ ድረስ ምንም ጥፋት የለባትም። ሁለቱም ጥፋት ስለሌለባቸው ነው ፍፄ እዛ ቦታ ላይ ሆኖ ሀይሜም ጥፋት የለባትም ብሩኬም ጥፋት የለበትም፣ ሁለታችሁም ጥፋተኛ ናችሁ ብሎ ሊል የቻለበት ምክንያት ለሁለቱም እኩል እንደዛ ፍርድ የሰጠው ሀይሜም በመጣችበት መንገድ ትክክል ስለሆነች ነው ጥፋተኝነት መባል ስለሌለባት ነው። ብሩኬም ደግሞ ጥፋተኛ ነህ አንተ የተባለበት ያው እኔ ሆኜ ተበዳይ አሁንም ሰው እኔ ላይ ነው፣ አንተ ነህ እየተባልኩ ያለሁት ብሎ ስላለ ጥፋተኛ ነህ አንተ ተባለ ምክንያት ከዚህ ነገር ውስጥ እጄን አወጣለሁ ስላለ እጄን አወጣለህ ያለበት ምክንያት ደግሞ የብሩኬ ሀይሚ ተሰምቷት ወደ ራሷ ሆና እሱም ይላትን ነገር እንድሰማው እሱም ይላትን ነገር ከሰማች ሀይሚ ደግሞ ብሩኬ ደግሞ ያንን ማትገኝበት ቦታ ላይ ያለውን ነገር ኢግኖር አርጎ ማስወገድ ስለፈለገ ብቻ ነው። ሌላ ምንም አዲስ ነገር የለውም፣ ውድ ቤተሰቦቼ። በዛም ተባለ በዛ፣ አሁንም ቢሆን ብሩኬና ፋሲል ይጨርሱት እኔ በመካከላቸው አልገባም፣ እጅ ወደ ላይ ብያለሁ ብላለች ሀይሚ። እንግዲህ እንደሰማችሁት ማለት ነው ውድ ቤተሰቦቼ። ካሁን በኋላ ብሩኬ አንተ የምትለኝን ነገር አደርጋለሁ። ሁለታችሁ ጨርሱት። እኔ ማግኘትም ማየትም አልፈልግም ፋሲልን ብላለች። እንግዲህ ፋሲል ደግሞ ምላሹ ምን እንደሆነ አይታወቅም። አሁን ግን ለሆኑ ብሩኬና ሀይሚ ትላንትና ሰላም ሆነዋል። በሚገርም ሁኔታ፣ በጣም ደስ በሚል ሁኔታ ሰላም ሆነዋል ማለት ነው ውድ ቤተሰቦቼ። እና ብዙ ያኔ ቅር የሚል ነገር የለም። ፋሲል ምንም ያመጣል ብዬ አላስብም። ሜቢ ዛሬ ከተገናኙ አላቅም። ዛሬ ካልተገናኙ ግን ርዕሱ እንደ አዲስ ከበዓል ውጪ ይጨምራል ብዬ ነው የማስበው። ምክንያቱም አልተዘጋም ፋሲል ጋ ያለው ነገር ማለት ነው። ሶ ይሄን ይመስላል። እኔ በተረዳሁት ልክ በትላንትና ነው ማለት ነው። ሌላው ደግሞ እንግዲህ ሰው የሰው ልጅ ሰርቶ ሲቀየር በመጀመሪያ ያሳለፈውን ስቃይ ያሳለፈውን መከራ ያሳለፈውን ድህነት በምን አይነት ደረጃ ላይ ዛሬ ላይ እንደደረሰ ማንም ሰው የሚያስታውስ ሰው የለም። ትናንትና እንግዲህ እዚህ ድባይ ላይ የሚኖሩ ሰዎች አብርሃም ላይ ምን አይነት ላይቭ ላይ ምን አይነት የስም ማጥፋት ዘመቻ እንዳደረሱ፣ አይታችኋል፣ ሰምታችኋል። የሰው ልጅ ግን በዚህ ልክ እንደዚህ ይወርዳል ብዬ አላሰብኩም። ምክንያቱም እንግዲህ አንድ የማዳም ቅመም ስጦታ በሰጠችው እንግዲህ በዚህ ሀገር አምሳ ድርሃሙ ወይ መቶ ድርሃሙ ወይ ሶስት መቶ ድርሃም ቢደረግ ነው ይሄ ነገር ከአንድ ከሁለት ሰዎች ቢገኝ ነው፣ በግሩፕ ቢደረግ ያን ያክል አይሆንም። ያው አንድ ድሀ እንደ መርዳት በሉት እንግዲህ ለምትወዱት ሰው ስጦታ ማበረከት ለአንድ ድሃ መስጠት ብላችሁ አስቡት። ምንም ችግር የለው። አብርሃም ደግሞ ሰርጉን የጠራው በአደባባይ ነው። ለጀልባ በምን ምንም ክፍያ የለውም አልተከፈለም። እንደ ሀገራችን ባህል እኮ ሲኬድ ማለት ነው ሰው ሰርግ ተጠርቶ ያለውን ነገር ይሰጣል። ይሄ እንደ ሀገራችን እንደ ባህላችን ስታስቡት ማለት ነው ግን አብርሃም ምንም የጠየቀውም ነገር የለም። ምንም ያለ ነገር የለም። ትራንስፖርት የሌላቸው ሰዎች ታክሲ አድርጌ እልካለሁ ብሎ ያው በጀልባ ላይ አልፏል። ትንሽ የሚደብረው ነገር ከአብርሃም ያው እሱም ይቅርታ ጠይቋል። አላሰበውም በጾም መሆኑ ብቻ ነው። ይሄ ብቻ ነው ችግሩ። ከዛ ውጪ ላደረገው ነገር በራሱ ገንዘብ ማንም ምንም የሚመለከተው ነገር የለም። ግን እነዚህ የስደተኞች ደጋፊንን ባይወጩ እስከ ዛሬ ድረስ አብርሃም በሚሰራው ቪዲዮ አይተውታል፣ አበረታተውታል። ዛሬ ላይ ትላንትና ዱባይ መጣ ብለው ማለት ነው። ይሄ ሰርጉ እንዴት አማረ እንዴት በጥሩ ሁኔታ አለፈ ብለው እንዳያችሁት በአሸንጓሊት በተለያየ ነገር ሲያቀናብሩ ሲያበላሹት ነበር። የህዋ አምላክ ግን እጃቸው ላይ ጣላቸው። ላይብ ላይ ገብቶ አፈሩ። ልክ ልካቸው ነው የነገራቸው። አፈሩ በቃ በላይቭ ላይ ሆነው እሱ ሲያወራ እስኪደበቁ ድረስ ነው የሆኑት። እንግዲህ ትልልቅ ሰዎች ናቸው ይበልጡታል። አብርሃም ማለት እንግዲህ ምን አይነት ነገር አሳልፎ እዚህ ደረጃ እንደደረሰ ማንም ሰው የሚያውቀው ነው። ማንም ሰው በዙሪያ ያሉትን ሰዎች ዩቱብ ቻናል ከፍቶ ስልክ ለሌላቸው ስልክ እየገዛ ያበረታታ ሰው ነው። ያበረታታ ጀግና ነው በሀገሩ ላይ ማለት ነው። እነሱ ደግሞ እዚህ ሀገር ሆነው ስደተኞችን ይረዳሉ። ስደተኞችን ሲረዱ ግን አንድ ለራሳቸው አስበው ከፈጣሪ እንዲያገኙት የተቸገረን ሰው መርዳት ፈልገው ነው እሱንም ምንም ጥቅም ሳያገኙበት እንዴት ብለው ነው ለማንም እርዳታ? እንደዛ የሚሆን የሆነ ጥቅም ይኖረዋል። ምንም አንድና አንድ ነው። የእኛ ሀበሻ ሰው በነፃ በምንም በምንም በሉት ሊንቀሳቀስ አይችልም በፍጹም አንድ የሆነ ነገር የሚያገኙት ነገር አለ። ሶ እነሱ ወደውና ፈቅደው የዚህ የሀረብ ሀገር እህቶቻችን ሲታመሙ ሆነ በደል ሲደርስባቸው የሚደርሱት ከፈጣሪ ለማግኘት ነው እንጂ ከአብርሃም ለማግኘት አይደለም። አብርሃም ታደሰ ብትሉት እኮ እናቴ ሽንጡን ገትሮ ሰርቶ ነው ከባለቤቱ ጋር በአጭር ጊዜ ውስጥ ለውጥ ያመጣው። እሱ ተለውጦ በዙሪያው ያሉትን ሰዎች ለውጦ ነው። በዛ ላይ ዩቱብ ቻናል በሱ ስንት ሰው እየሰራ የተቀየራለን። ለአንድም ሰው እከሌ እንዲሰደብከኝ፣ እከሌ እንዲሀረከኝ፣ እከሌ ቪዲዮን ወሰድክ ብሎ ወጥቶ ተናግሮ ያውቅም። አብርሃም እንደምናውቀው ማለት ነው። ሶ ይሄ ልጅ ዛሬ ላይ በደስታው ጊዜ ምንድነው በየቤቱ ላይ ከፍተው እንደ ውሻ መጮህ አስፈላጊ ነው ብላችሁ ታስባላችሁ? ቤተሰብ ነግመን ኮ ነው። ነገ እኛ የምንወዳቸው ሰዎችስ እንዲህ አይነት ነገር ላይ ቢደርሱ ይሄ ነገር አይመጣም ወይ? እኛ የምንወዳቸው ሰዎች ላይ ማለት ነው። ይሄ ነገር አይመጣም? ይመጣል። ሶ ዛሬ ላይ ያደረጉት ነገር ምንም የስደተኞች አጋዥም ቢሆኑ የስደተኞች ቤተሰብም ቢሆኑ በአብርሃም ላይ የተከፈተው አጀንዳ በጣም ያስጠላል። በጣም ማለት ነው ግን እሱ በጣም የዋ ነው የዋ አምላክ አለው እውነት ለመናገር ምክንያቱም፣ ሁሉን ነገር ከፈጣሪ ነው የሚጠብቀው ሁሉን ነገር ማለት ነው። እሱ ይሄን አደረግኩ ይሄን አደረግኩ ማለት አይፈልግም። መነሻውን ሳያዩ መጨረሻው ላይ ያለውን ነገር ይዞ ዛሬ ላይ ግን አጀንዳ ማድረጉ በጣም ገርሞኛል። በጣም ማለት ነው። ማታ እንግዲህ አይታችኋል፣ ላይቭ ላይ ምን አይነት ፍትጊያ፣ ምን አይነት ጭቅጭቅ እንዳለፈ አይታችኋል፣ ውድ ቤተሰቦች እና ይሄን ያህል ይገባዋል ለአብርሃም ብዬ አላስብም እኔ ማለት ነው። ማንም ሰው የፈለገውን ነገር ስጦታ መስጠት ይችላል። ማንም አልቀበልም ማለት አይችልም። ወዶና ፈቅዶ ስጡኝ ብሎ ለምኖ ላይቭ ላይ ቁጭ ብሎ አይደለም ይሄ ልጅ። ስጦታ የሰጠት ወደውት ነው። አፍ በቃ ወደው ተመችተዋቸው ነው ያደረጉት። እነዚህ ልጆች ተገደው አይደለም። እሱን ደግሞ ግዴታ ሆስፒታል ሄደ፣ የተቸገሩትን ጠይቅ፣ የተቸገሩት እንዲህ ማለት የለም። አንድ ሰው እኮ በመብቱ እኮ ነው ማድረግም ሆነ ምንም የሚችለው። አንድ ሰው በራሱ ፍላጎት በራሱ ተነሳሽነት ነው እሱ አገር ውስጥ ያሉትን ማንም የተቸገረን ሰው እከሌ እንዲሆኑብኛል ብሎ አውርተውት ከሌላው ሰው እንደውም በጣም የተሻለ ነው። ኢሞን በሉት ዋሳፕን በሉት በጣም ይመልሳል። ይሄ አይካድም፣ ይሄ አይካድም። እኔ ራሱ ከዚህ በፊት ብዙ ነገር አድርጎልኛል። በቻናሌ በዛኛው ቻናሌ በምሰራ ሰዓት አብርሃም በጣም የሚታዘዝ ሰው ነው። እውነት ለመናገር እውነት ለመናገር አዲስ አበባ ብዙ ነገር አድርጎልኛል። እኔ አልዋሽም። ሚዲያ ላይ አልወጣም፣ አላጣውም። የሚዲያ ላይ ማለት ነው። እና ዋትሳፕ ሲያወሩት ለራሱ እንደ ማንኛውም ሰው ስልክ አይዘጋም፣ ዝም አይልም። አሁን አላቅም ቆይቻለሁ እኔ እና በጣም በጥሩ ሁኔታ ነው። ዩቱብ ራሱ እዚህ ደረጃ እንድደርስ እኔ ያደረገኝ አብርሃም ነው፣ እውነቱን ስናገር ማለት ነው። ምክንያቱም በፊት ሳልጠናከር አሁን ተጠናክር ያለው እና ብዙ አስተዋጽኦ ማድረግ በሚችልበት ላይ አስተዋጽኦ ያደርጋል። አስተዋጽኦ ደግሞ ማድረግ በማይችልበት ሀገር ላይ አሁን ዱባይ ላይ ትናንት ነው የመጣው እሱ ዱባይ ላይ ምን ይፈጠር ምን ይፈጠር ምን ያውቃል ስለ ስደተኞች። ደግሞ ሳውዲ ላይ ሁሌ እገታ ሲኖር የሆነ ነገር ሲኖር ሁልጊዜ ጥቁር ለብሰው ወጥተው ነው እንትን የሚያስተላልፉት ፍትህ ለሳውዲ ብሎ ሁልጊዜ ጊዜ ይሰራል ከጓደኞቹ ጋር ማለት ነው ሁሌ እና ይሄ ልጅ ዛሬ በደስታው ቀን ይሄን ያህል ወቀሳ ያስፈልገዋል ብዬ በፍጹም አላስብም። በጣም እኔ ማለት ነገ እኔ ምወዳቸው ሰዎችስ እንዲህ ቢሆኑብኝ ብዬ ነው ያስቡት፣ የምሬ ነው ምላቸው እና ሰው በዚህ ልክ ሊደሰት መጥቶ በዚህ ልክ ማሸማቀቅ አስፈላጊ አይደለም። ግን ሁሉም ሰው አፈረበት እንጂ አልተደሰተበትም። አንዳንድ ላይ የሆነን ሰው ዝም ብላችሁ ዝቅ አረጋለሁ ብላችሁ ሲፎግሩ ታፍሮበታላችሁ። እነዚህ አሁን አሮጊቶች ትላንት አፈሩ። የምር አፈሩ። እስከ መደበቅ ድረስ ሲያወሩ እስከ መደበቅ ድረስ ላይቭ ላይ ማለት ነው። ናቲን ራሱ ለምን እንዲያረከው ከናቲ ጋር ራሱ ጦርነት ነበር እና በጣም አንዳንዴ ቆም ብለን ማሰብም ጥሩ ነው። የሰውን ልጅ የመጣበትን ነው እንጂ ዛሬ ላይ የተለወጠበትን ብቻ አይደለም ማየት ያለብን እና በጣም አስገርሞኛል፣ ውድ ቤተሰቦቼ። ሌላው ደግሞ እንግዲህ ህያብ ህያብ እንግዲህ ያው ኤፍሬም ከዚህ በፊት ያዙ ልቀቁኝ እያለ ከዳጊ ጋር እያልሆነ ነገር ጀመራብኛለች እንዴት ምናምን እያለ ያው የእኛ ንጉስ ሳይቀር ብሩክ ሄዶ አስታርቋቸዋል። ዛሬ ላይ ደግሞ እንግዲህ እሷ አጠገቧ መታ ድብስብስ ድብስብስ እያደረገች እንዲሁም እንዴት ለምን ቤት የተመጫለሽ በማለት እንግዲህ ቁጣውን ጀምረውታል። እናንተ ደግሞ ሰከን በሉ እስኪ ይቺ ሳምንት እንኳን ለማሳለፍ ሞክሩ። ስራም ቢሆን ሌላ ነገር እየሰራችሁ ይችን አምስት ቀን ከእንደዚህ አይነት ህይወት ውስጥ ውጡ እስኪ እስኪ ፈጣሪያችሁን አስቡት። እስኪ እንደው አሁን ከራሳችሁ ከዘመዳችሁ አንድ ሰው ቢሞትባችሁ እንደዚህ አሁን ቪዲዮ ላይ እንዲህ ጽድት ብላችሁ ትመጣላችሁ? እኛ እኮ ጌታችን መድኃኒታችን እኮ ነው ይህ ሳምንት እየተገረፈ እየተሰቀለ ያለው ማለት ነው። ስለዚህ ሰከን ብትሉ የተሻለ ነው ብዬ አስባለሁ፣ ሂያብ እና ኤፍሬም ማለት ነው። ሌላው ደግሞ እንግዲህ ሮዚ ሰሞኑን ብሩኬን ይቅርታ ለመጠየቅ እያለች በየቤቱ እየተመላለሰች ነው። ማሄ ደግሞ ግዴታ እሱን ይቅርታ ለማድረግ ብሩኬን ማግኘት አይጠበቅብሽም፣ እያለች እየተከራከረች ነው። ሀሰን ደግሞ ምን እንዳሰበ ባላቅም አቅም ሀሰን ሰው አላጠፋችም፣ ሰው አልገደለችም፣ ምንድ ነው የምታካብጆ? ታግኘውና ይቅርታ ተጠይቀው፣ እያለ በመከራከር ይገኛል። ሶ እኔ ስላገኘችው ምንም ይመጣል ብዬ አላስብም። ግን ደግሞ መገናኘቱ ምን አስፈለገ? በቃ ዛሬ ሁሉ ነገር በኦንላይን ላይ ነው። አዎ ጥፋተኛ ነኝ ብለሻል፣ ጥፋተኛ ነች። በቃ ይቅርታ ከጠየቀች ጠየቀች ነው። ለይቅርታ ግዴታ ያንን ሰው አግኝቶ ሰላም ማለት ወይም ደግሞ አግኝቶ አፍላፍ ማውራት አይደለም። የእነሱ በጣም ቀላል ነገር ነው። ሲጀመር ብሩክም አስረድቷል እኮ እኔ ከአንቺ ምንም አይነት ነገር የለኝም፣ በእኔ ምክንያት ራሽን እንድታጠፊ ራሽን የሆነ ነገር ኢግኖር እንድታረጊ አልፈልግም ብሎ ሲጀመር በአራት ነጥብ ዘግቷል። ብሩኬ ማለት ነው ሮዚ ማለት ለሮዚ ማለት ነው። እና ይሄ የሚያሳስብ ጉዳይ አይደለም። ድጋሚ መጥቶ እኔ ብሩኬን በድዩዋለሁ ሂቅርታ ምናምን ይሄ ሌላ ለመና ሌላ ርዕስ መፍጠር ነው የሚሆነው። ሀሰንም ደግሞ በቃ ከህይወታቸው ውጪ ይቅርታ ጠይቀሻል። ይቅርታ በቪዲዮ ይደርሰዋል። በቃ አለቀ። እሱ ደግሞ መመለስ ባለበት ሰዓት ይቅርታሽን ተቀብያለሁ ብሎ ይመልሳል። በቃ መመለስም አይጠበቅበትም ሲጀመር ብሩኪ ማለት ነው። ምክንያቱም ከአንድም ሁለት ጊዜ ሀይሚም ስትጠይቀው ብዙ ጊዜ ዲዩት ተደርጎልሃል፣ አይቻለሁ ምናምን ብላ ስትለው እኔ ከሮዚ ምንም አይነት ነገር የለኝም ብታደረገኝም አላየውም። እሷ ምፖስተውን ነገር ምን አገባኝ እኔ ብሏል። ከዚህ በፊት ከእሷ ጋር ምንም የሚያነካካኝ ነገር የለም ብሏል ብሩኬ ማለት ነው። እውነትም ደግሞ ምንም ሊያነካካው የሚችል ነገር የለም በፍጹም ማለት ነው። ውድ ቤተሰቦቼ እና አንዳንድ ጊዜ የምናደርጋቸውን ነገሮች ቆም ብለን ብናስብ በጣም የተሻለ ነው ብዬ አስባለሁ። ውድ ቤተሰቦቼ በተረፈ በጣም አርገን አርጌ አመሰግናችኋለሁ፣ ወዳችኋለሁ። ትላንትና በብሩክና በሀይሚ በሰጠው አስተያየት ሁላችሁም ደስ ብሏችኋል። ላይኩን አምስት መቶ ብያችሁ ነበር ሶስት መቶ አድርሳችሁታል። በጣም አርጌ አመሰግናለሁ። ለሁላችሁም መልካም በዓል መኝላችኋለሁ። አመሰግናለሁ። መልካም ቀን። ባይ ባይ።